እንጂ ቡራ እየ የገረመኝ የበላቸው በላቸው ምን አለ? አቅምህን አይተ ልክ እንደ አቅም ይቲክ ብታደር። አሁን ቡራ እ ቡራ ይህንን ሁላ ሰው ይዞ እሱ ጉራውን፣ እኔ ሰው አለኝ እኔ በጌም እበልጣቸዋለሁ፣ እኔ ወኔ መምን እንዴ! እንዴ ቡራ የናይም እኮ የማዳም ቅመሞቼ እ ከጎናቸው ከራሳቸው፣ ከወገባቸው፣ ከእግራቸው፣ ጎናቸው እ ትቀልዳለ እንዴ ይሄ በላቸው? በጣም እኮ ነው የምታሰ፣ ግን ከየት ነው እነ ቡራ ይሄን ልጅ ያመጡት? አረ ቡራዬ፣ አረ አሳሳብ እንዴ! በደንብ አንተ ለቀቅ አድርጋት ልጅቷን፣ ሊገላት ነው እንዴት አድርጎ ነው ደግሞ የሚስማት? እንደዚህ አይነት አሳሳም! አንተ ለቀቅ አድርጋ ቡራ፣ እንደዚህ አርጋ ትሳማ? ልጅቷ ገና ታዳጊ ከሆናት እንዴ! ጋሽዬ፣ ቪዲዮ ቢያው ግን ምንድነው የሚሰማቸው? ቡራዬ ቤተሰብ የጨረቃ ፋሚሊዎች እንግዲህ ቲክታኩን እየተቆጣጠሩት ነው። በጣም ነው ደስ የሚለው። እንግዲህ ከቦታ ጅራ አንበሳውንም ነብሩንም ምኑንም ዛሬ ደስ የሚል ምሽት ነበረ። በጣም ፏብትን ብለውን ያመሹት። ና አብርሽዬ፣ ና ሩቲ፣ ማን ነው አብርሽዬ፣ ና ሩቲ እየኩ ካፌ ጠፉ። ሀይሚዬ፣ ና ቡራዬ፣ ቀጥሉበት ቲክታኩን፣ ሞቅ ደመቅ አድርጉት። የማዳም ቅመሞች የሚወዱት እንደዚህ ነው እላችኋለሁ። በሌላ ቪዲዮ እንገናኝ። ባይ ባይ።